ለስነ ምህዳር የሚቸር ትኩረት ለብዝሃ ህይወት የሚለገስ ጊዜ የአየር ንብረትን ከማስተካከል የተሻገረ የምጣኔ ሀብት ግስጋሴን የማፋጠን ትርጓሜን የያዘ ነው። ኢትዮጵያና ኢትዮጵያውያንም የሚመነዘር ትሩፋት የሚጨበጥ ውጤት መዳረሻ ለሆኖ የአረንጓዴ አሻራ መርሃ ግብር ቀልብና ጊዜያቸውን በመለገስ መንቀሳቀስ ከጀመሩ አመታት አልፈዋል። ከሀገር የተሻገረ ዓለም አቀፋዊ ድምጸትን የሚያስተጋባው የአረንጓዴ አሻራ ሀሳቤም አመት ዓመታትን በተካ ቁጥር ፍሬው ጎመራ ውጤቱ ያማረ ትሩ ፋትን ሰጥቷል። ይህም በምጣኔ ሀብት እድገት እየተገለጠ ይገኛል። በኢኮኖሚያችን ውስጥ ያሰብነውን ለማሳካት የአረንጓዴ አሻራ በጣም ዘርፈ ብዙ ጠቀሜታ ያለው ነው ማለት ነው። በርካታ ቢሊዮን የቡና ዛፎች በመትከላችን ምክንያት የቡና ኤክስፖርታችን ዘንድሮ 25 ቢሊዮን ደርሷል። ይሄ የማይታሰብ ነው። ከዚህ ቀደም ወደኋላ መለስ ብለን ብናይ በቡና ከአንድ ቢሊዮን መዝለል በጣም የማይታሰብ ነው። እንደዛ ደርሰናል። እንደዚሁ የፍራፍሬ ዛፎችን በመትከላችን ምክንያት አሁን ኢትዮጵያ አቮካዶ ኤክስፖርት እያደረገች ነው። ሌሎችን ፍራፍሬዎች እንደዚሁ ማለት ነው። የምጣኔ ሀብት እድገት ከሚለካበት ሚዛን መካከል የምግብ ዋስትናን ከሌሎች መዳፍ ፈልቅቆ በራስ አቅምና ቁጥጥር ስር ማድረግ አንደኛው ነው። ኢትዮጵያ መሬትን አረንጓዴ ማልበስ ውጥና የምግብ ዋስትና እንድታረጋግጥ አንዱ በር ከፋች መንገድ አድርጋ ተጠቅማበታለች። ይህም ታሪክ አዳሽ መንገድ ቀልባሽ ውጤትን እንድታስመዘግብ አስችሏታል። የግሪን ሌጋሲ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 ግብርና ከስነ ምህዳር ምርት፣ ከከባቢ አየር ተነጥለው የማይታዩ ቁልፍ መንገዶች ናቸው። ታዲያ የኢትዮጵያ ምጣኔ ሀብት አንቀሳቃሽ ሞተር ሆኖ ግብርና ምርትና ምርታማነቱን እንዲጨምር ከማስቻል ረገድ ላለፉት ስድስት ዓመታት ያላሰለሰው የአረንጓዴ አሻራ መርሃ ግብር አይነተኛ ሚናን ተጫውቷል። ችግኝ ከመትከል በላይ መሆኑን አረጋግጧል። የአረንጓዴ አሻራ ትሩፋቶች አረንጓዴ አሻራ ምግብ መሆኑን፣ አረንጓዴ አሻራ ውሃ መሆኑን አረንጓዴ አሻራ ቡና መሆኑን አረንጓዴ አሻራ ዶላር መሆኑን ባለፉት ዓመታት አረጋግጠናል። ኢትዮጵያ አረንጓዴ አሻራ ከተጀመረበት ጊዜ ጀምሮ በተከለችው ቡና በአሁኑ ሰዓት ከብራዚልና ቪየትናም ቀጥላ ሶስተኛ ቡና አምራች ሀገር መሆኗን ሀገራችን ኢትዮጵያ ብዙ ሰብሎችን እንድታመርት ለግብርና ትልቅ እምቅ አቅም ሆኗል። የኛ የኢኮኖሚያችን የጀርባ አጥንት የምንለው ለሌሎቹ ዘርፎችን መነሻ የሚሆነው ግብርና ነው። ከግብርና አኳያ ግብርናችን የዝናብ ጥገኛ ነው። በአብዛኛው ዝናብ ደግሞ በአየር ንብረት ለውጥ ምክንያት በእጅጉ እየዋዠቀ አንዳንድ አካባቢ ለአምስት የዝናብ ወቅቶች ዝናብ ሳይዘንብ ያለፈበትን ጊዜም እናስታውሳለን። ይሄንን ዝናብ በጊዜው በወቅቱ በሚፈለገው መጠን መምጣት እንዲችል የዛፎች ሚና አይተኬ ነው። ስለዚህ እንግዲህ ባለፉት ስድስት ዓመታት አርባ ቢሊዮን ችግኞችን ተክለን ዘንድሮም እንደዚሁ በርካታ ቢሊዮኖችን ለመጨመር እየተንቀሳቀሰን ያለነው ግብርናችን የሚያስፈልገውን ውሃ ማግኘት እንዲችል በጣም ጠቃሚ ስለሆነ ነው ማለት ነው። ሌላው የምጣኔ ሀብት እድገት የሚመዘንበት መንገድ የስራ ዕድል ፈጠራ ነው። ይህን ተከትሎ በርካቶች በአረንጓዴ አሻራ አማካኝነት መዳፋቸው ገቢ እንዲያመነጭ ማዕዳቸው እንዳይጎደል ማድረግ ችለዋል። በጣም እኛ ህይወታችን ቀይሮናል። እኛ እራሳችን ችለን ለመኖር በጣም ረድቶናል። እኛ አሁን ቁጠባ ቆጥበን ብዙ ብር አለን። ሃያ ሁለት መቶ አርባ ሺ ብር ቆጠባ ላይ አለ። እኛ ከዚህ ብንወጣም ራሱ ተጅተን ብዙም ነገር ብዙ ቦታ ለመድረስ አሳብ ያደረሰን ጥሩ ቦታ ለመድረስ እኛ አስበን ነው ሰርተን፣ በጣም ተለውጠናል። እኛ ብዙ ብር አለን፣ እንደዚህ እንሰራለን። በጣም ደስ ይላል። እንደዚህ እሱ እንደዚህ ውጤታማ ሲሆን እንደዚህ በጣም ነው ደስ የሚል። የዘንድሮ የአረንጓዴ አሻራ መርሃ ግብርም በምጣኔ ሀብት ዘርፍ አይነተኛ ለውጥ መዘገብ ዘንድ ሚናው የጎላ እንደሚሆን ይታመናል።